ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከነገር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ የመጣሁት በፖፖ አፕ ዙሪያ ነው ማለት ነው። ይህ አፕ እንግዲህ ከመጣ ምናልባት ሶስት አመት አራት አመት ይሆነዋል። ነገር ግን እኛ ኢትዮጵያውያኖች እየለመዱት ያሉት አሁን አሁን ነው። ቀደም ሲል የተለያዩ ዜጎች ይጠቀሙት ነበረ። ፊሊጲን፣ ኢንዶኔዥያ እንደዚሁ ደግሞ ህንዶች ምናምን በተለይ ፊሊጲንና እንትኖች በጣም ነው የሚጠቀሙት ማለት ነው። እና እንደውም ሀበሾች የለመዱት ምንድን ነው አንድ ቤት ስለሚሰሩ እና እነሱ ሲጠቀሙ አይተው እነሱን እያስከፈቱ ነው መጠቀም የጀመሩት የነበረው። እና ብዙ ሀበሻ አይጠቀመውም ነበር። አሁን ላይ ግን ታዋቂ ቲክቶከሮች ሳይቀሩ ኤጀንት እየሆኑ ብዙ ሰውን እያስገቡ ነው ምንድነው ኤጀንት ስትሆኑ ደግሞ ሰው ታስገባላች፣ ሰው ስታስገቡ ደግሞ ለእናንተ ክፍያ ይከፈላቸዋል በማለት በየ ኮሜንቱ በየ ቴሌግራሙ ሊንክ እያስቀመጡ ምንም ሳለፉ ሳትወጡ ሳትደክሙ የምሰሩት ስራ ይሄ ነው እያሉ እንግዲህ ብዙ ሰዎችን እያታለሉ ይገኛሉ ማለት ነው። ግን እነሱ ራሳቸው ችግሩን ያወቁት አይመስለኝም ማለት ነው። እንግዲህ ይሄ አፕ ከቲክቶክ ጋር ትንሽ የሚያገናኝ ነገር አለው ግን ብዙም የሚያለያይ ነገር አለው። እሱ ምንድ ነው ሊቭ አገባቡ ምናምን ይመሳሰላል። ነገር ግን ቲክቶክ በኢሜይል ነው የምትከፍቱት። ይሄ ግን በአይንና በፊታቸው አሻራ ነው የሚከፈተው። ቅድሚያ ለሴት ነው። ወንድ ልጅ ሊቭ ለመግባት ቢያንስ ሌቭል አስር መግባት አለበት። ለዛ ደግሞ ወይ ኮይን አጠራቅሞ ሌቭል አስር መግባት አለበት ወይን ኮይን መግዛት አለበት፣ ብሩን አውጥቶ ከኪሱ ማለት ነው። ኮይኖችን ገዝቶ ጋምቡል አድርገው የራሱን ቶሎ ብሎ ሌቭል አስር መድረስ አለበት ማለት ነው። ሴቶች ግን ዛሬ ከፍተው ያለምንም ሌቭል በአንድ ሌቭል ብቻ ሊቭ ይገባሉ ማለት ነው። ስለዚህ አፑን ስከፍቱ የአይን አሻራ ይወስዳል፣ የፊት አሻራ ይወስዳል። በዛ ላይ አንድ ሰዓት ሌቭል አንድ ከሆናችሁ አንድ ሰዓት ላይ ሁሉ ጊዜ አንዳንድ ሰዓት ሊቭ ላይ ትቀመጣላችሁ። ሊቭ ላይ ስትቀመጡ ወደዛም ወደዚህም ትታችሁ መሄድ አትችሉም። ትንሽ ሄዳችሁ ከቆያችሁ ይቀጣችኋል ማለት ነው። ያ ማለት የዛሬውን ያልፋችኋል ማለት ነው። ቶሎ ብሎ ጽሑፍ ያመጣና የዛሬው ትቀጣላችሁ፣ ነገ እንደ አዲስ ትጀምራላችሁ ማለት ነው። እና ለዛ ከካሜራ ፊት ለፊት ተፋጣችሁ ነው እንግዲህ ለአንድ ሰዓት ያክል ቁጭ የምትሉት። ሰው ታባይ ያደርግም ባይመጣም ሰው ችግር የለም አሁን ቲክቶክ ላይ ኮፕሊንክ አለ ሼር አለ በዛ ላይ ደግሞ ጌም መጫወት አለባችሁ ወይም ማስታወቂያ መስራት አለባችሁ ምናምን ነገር እዚህ ጋር ግን እናንተ ፊታችሁ ብቻ ነው የሚፈለገው የግድ ምንም ነገር መስራት አይጠበቅባችሁም በቃ ሰአታችሁን አይታችሁ አንድ ሰዓት ያክል መቀመጥ ነው ፊታችሁን ለካሜራ ሰጥታችሁ አንድ ሰዓት መቀመጥ ነው የሚጠበቅባችሁ እና እንደዛ ነው ሁለተኛ ደግሞ ፓርቲ የሚባል አለ የሆነ እንደ ቲክቶክ ገስት ነገር ነው። ገስት ላይ ትቀመጣላችሁ። ሁሉም ገስት ላይ ሳይሆን የሆነ ወንበር አለ፣ ወርቃማ ወንበር ምናምን ነገር እና እዛ ገስት ላይ ለሁለት ሰዓት መቀመጥ አለባችሁ። ከዛ ደግሞ ኮይኖች አሉ። ኮይኑን እዛው ገስት ላይ ወይም ደግሞ ሌላ ሰው ቤት እየዞራችሁ ኮይኑን ትለቅማላችሁ ማለት ነው። እና አሰራሩ ባጭሩ ይሄ ነው። ነገር ግን ምንድን ነው ብዙ ሰው በቀን በወር እስከ አምስት መቶ ሺ ብር እስከ ሁለት መቶ ሺ ብር ይሰራሉ እያሉ ሰውን እንደ ጉድ እያስገቡ ነው ማለት ነው። ያ ማለት አሁን ላይ ይሄ ነገር አንደኛ ስድስት ስልሳ ስድስት እንደሆነ ሁለተኛ ደግሞ ይሄን የሚጠቀሙ ልጆች ምንም ብር አውጥተው እንደማያውቁ አላችሁ ነው የሚባሉት። ማውጣት አይችሉም። እዛው አሳድጉበት ነው የሚባሉት። ማለት ያጠራቀሙትን ጋንቡል ያደርጉትና ወይም ወደ ሌላ ሰው ይልኩትና ያ ሰው ደግሞ መልሶ ይላላኩታል እንጂ መቶ ኮይን እስከሚሞሉ ድረስ ያንን ብር አያወጡትም ማለት ነው። መቶ ራሱ ሞልተው ሙሉ ለሙሉ አላችሁ የሚባለውን ብር እንደማይሰጧቸው እንግዲህ መረጃ እየወጣ ነው ማለት ነው። እንደውም አንድ ልጅ ሰምታቸዋት ከሆነ ይህን አፕ ስትጠቀም ሁለት ዓመቷ እንደሆነ እስካሁን አይደለም ከሱ ብር ልትወስድ ገና ለገና ሌቪልሽ ያድጋል እየተባልኩኝ ከባንኬ በደህና ጊዜ የገዛሁትን ያጠራቀምኩትን ብሬን እያወጣሁ ሁለሱ ሰጥቻለሁ ነው የምትለው እንግዲህ ከአንድ ነጥብ አምስት ሚሊዮን ብር ላይ ብሬን ጨርሻለሁ ነው የምትለው። እና ከሱም አምስት ሳንቲም እንዳላገኘች እና ሌቭሌም ደግሞ ሰላሳ ዘጠኝ ደርሻለሁ ብላለች። ይሄ ማለት የኤጀንት ሌቭል ነው፣ በጣም ትልቁ ሌቭል ነው በተለይ በሀበሻ። እንደውም እሷ ራሱ እንዴት ቀድማ እንድጀምረች አላውቅም። ያው እንዳልኳችሁ ሰው በሰው ነው እንጂ ይሄን አፕ ገና አሁን ነው ሀበሾች እየለመዱት ያሉት። ምን ልላችሁ ፈልጌ ነው፣ ይሄ አፕ አንደኛ ሴጣናዊ አፕ ነው። ሁለተኛ ደግሞ ይህን የተጠቀሙ ልጆች በሙሉ ጭንቀት በሽተኛ ናቸው እንዳለ ማለት ነው። ሲቀጥል ደግሞ የሆነ ልጅ ራሱ አንድ ያወጣው መረጃ አለ ስለሱ። አንደኛ ምንድ ነው ጉግል ላይ ራሱ ሰርች ስታደርጉት ይህንን አፕ ፖፖን ማለት ነው ማን እንደፈጠረው ማን እንደሰራው ትክክለኛ ትርጉሙ ራሱ አልተቀመጠም። ያ ማለት በግለሰብ እጅ ያለ ነው ይሄ አፕ ማለት ነው። እንደገና ደግሞ ብዙ ይህንን አፕ ከፍታችሁ ሴቲንጎቹን ስታበሩት ወይ ፍቃድ ስትሰጡት፣ እኛ የማናነበው ብቻ ግን ዝም ብለን ኦኬ ኦኬ እያለን ሴቲንጎቹን እያበራን የምንከፍተው አፕ ረዘም ያለና ብዙዎቻችን የማናነበው እንደሆነ፣ ሲነበብ ደግሞ ምንድነው የሚለው የእናንተን ደህንነት የእናንተን ስኩሪቲ በሙሉ እነሱ ኦረዲ ያውቁታል ግን፣ ለሶስተኛ አካል ጭራሽ ከነሱም አልፎ ለሶስተኛ አካል አሳልፈ ልንሰጥ እንችላለን የሚለውን ራሱ አዎ ተስማምተናል ብለን ነው ያንን ሴቲንግ እያበራንላቸው የምንሄደው ማለት ነው። ስለዚህ በጣም መጥፎና ኃይለኛ አፕ ነው ማለት ነው እና በፈጠራችሁ እንዳትጠቀሙት ይሄ አፕ ይቅርባችሁ። እስኪ ያስቡት። ሰው ጥቅም ስለሚያገኝ ነው የኮሚሽን ስለሚያገኝ ነው እናንተን በየኮሜንቱ የሚያስገባችሁ እንጂ እናንተ እንድትጠቀሙ ፈልጎ አይደለም። እስኪ ያስቡት። ሀበሻ እኮ እንዴት ነው እኔ ልደግ እኔ ልደግ እያሉ እራሳቸውን በራሳቸው በሚያሳድጉበት ታይም እንዴት ነው ለእናንተ አስቦ በየኮሜንቱ ኑ ይሄን ተጠቀሙ እያሉ እናንተ የሚያስቸግሩ ስለምን ይመስላችኋል? ስለዚህ ስለሚጠቀሙ ነው ስለሚጠቀሙ ጠቀሜታ ስለሚያገኙ እንጂ ጠቀሜታ ስለሚያገኙ እንጂ እውነት የእናንተ መለወጥ አለመለወጥ አስቸግሯቸው አይደለም። እና እነሱ ራሳቸው ያወቁት አይመስለኝም። ቢያውቁት በዚህ ልክ ሰውን ያሳስታሉ ብዬ አላስብም። እና ይሄን አፕ የምትጠቀሙ ልጆች መረጃችሁ በሙሉ የስልካችሁ መረጃ፣ የማንነታችሁ፣ የሁሉ ነገራችሁ በእነሱ እጅ እንደሆነ ማወቅ አለባችሁ። እሱ በእነሱ እጅ ብቻ አይደለም። ለሶስተኛ አካል መስጠት ልንሰጥ እንችላለን የሚለውን ነገር ፍቃድ ሰጥተናቸዋል። ያ ማለት መረጃችንን የስልካችንን ደህንነት ለፈለጉት ሰው አሳልፈው መስጠት አሳልፈው መስጠት ይችላሉ ማለት ነው። ምክንያቱም ፈቅደንላቸዋል። ስለዚህ በጣም በጣም ዳንጀረስ የሆነ አፕ ነው ማለት ነው። ስለዚህ እዚህ ውስጥ የገቡ ደግሞ በጣም ብዙዎቹ ጊዜን ተቃጠለብኝ፣ ጤነኛ አይደለውም፣ ነጭናጫ ሆኛለሁ፣ ትግስት አጥቻለሁ፣ ይህን አፕ ከጀመር ኮድ ሌላ አፕ አይታየኝም፣ ከሶሻል ሚዲያ ሁላ እዛ ነው ውዬ ማድረው የሚሉ በጣም ብዙ ሰዎች አሉ ማለት ነው። እና እንደገና ደግሞ ይሄ አፕ ሌላኛው ደግሞ ምንድን ነው ከኛ ዳታን ፖፖ ከሚጠቀሙ ልጆች ዳታን ይሰበስብና ይሸጣል ማለት ነው። ያ ማለት ልክ እንደ ደላላ ማለት ነው። የአየር ባየር የሚደልሉት የለም? ልክ እንደዛ እናንተ ስትጠቀሙ፣ ለምሳሌ ከመቶ ዳታችሁ ሀምሳውን ግማሹን ወስዶ፣ ከሁሉም ተጠቃሚ ግማሽ ግማሽ ወስዶ ዳታችሁን ለሌላ ሰው ይሸጣል ማለት ነው። ይሄ ራሱ ይሄን ራሱ ተስማምተናል ሳናውቀው፣ ምንም ሳናነብ ተስማምተናል ማለት ነው። ስለዚህ መብቱ ነው እንደዛ እየፈቀድንለት ነው ማለት ነው። ሌላው ደግሞ ምንድነው አይታችሁ እንደሆነ ስልካችሁ ራሱ ማለት ነው። አሁን ለምሳሌ ቪዲዮ ከሆነ እንግዲህ የዩቲዩብ አለ፣ ቪዲዮ ስገቡ ሌላም ቲክቶክም አለ፣ ቪዲዮ ስገቡ በሚገርም ሁኔታ እኩል ቪዲዮ ብትገቡ ማለት ነው። አሁን ቪዲዮ በአጠቃላይ ባትሪ ይጨርሳል። ይሄን ታውቃላችሁ። የፖፖ ግን በጣም ነው የሚለየው። ፖፖ ላይ ስትገቡ ስልካችሁ መቶ ከሆነ ምናልባት ሀያ ደቂቃ ሳትቀመጡ ሊያልቅ ትንሽ ይቀረዋል ማለት ነው። ሀያ ፐርሰንት ነው የሚቀረው እና ባትሪ እራሱ ምጥጥ ነው የሚያደርገው። ዳታ ብቻ ሳይሆን ባትሪያችሁን እንዴት አድርገው እንደሚጨርሰው። ሊቭ ስለሆነ ምናምን እንዳትሉ፣ ምክንያቱም ዩቲዩብም ሊቭ አለው፣ ቲክቶክም ሊቭ አለው። ግን በተለየ መልኩ ስልካችሁን ባዶ የሚያደርገው ፖፖ ስገቡ ነው ማለት ነው። ያ ማለት ዳታቸውንም እንደዚህ እንደሚወስደው ራሱ ፍቃዱ ላይ ያስቀምጧል። ከእናንተ ዳታ እየወሰደ እየሰበሰበ ለሌላ ሰው ይሸጣል በአጠቃላይ ይሄ አፕ። እንደገና ደግሞ ይህንን አፕ ስትጠቀሙ ልክ ሰዓት ስትቆዩ ራሱ መጥቶ የሆነ ጽሁፍ ያመጣል፣ አደለ ረጃጅም ጽሁፍ የሚሰለች በጣም ማንም ሰው ሊያነቡን የማይችለው በፍጥነት አምጥቶ ወደው የሚሄድ ነገር አለ ልክ እንደ ቲክቶክ ላይ ሊቭ እንደምትቀመጡት ልክ ኮሜንት ይመጣ የለ ልክ እንደዛ አለው። ያ ማለት ምንድን ነው? ያንን የሆነ አሻንጉሊት ነገር ነው አይታችሁት እንደሆነ ያ አሻንጉሊት እንግዲህ የመጣ የሆነ ጽሁፍ ያስቀምጣል። እና ያ አፕ ቁጥሩ መለያው 666 ቁጥር አለበት ማለት ነው። ስለዚህ ይሄ አፕ ሴጣናዊ አፕ ነው እና ይቅርባችሁ። የገባቸው የተጎዱት ምናምን እየወጡ ነው። ግን አሁን እንደ አዲስ ማስታወቂያ በቃ ኢትዮጵያዎች ውስጥ በደንብ የገባው አሁን ነው፣ እና ብዙ የነቁ አይመስለኝም እዚህ ጋር። ግማሹ ይቅርባችሁ እኔን ያየ ይቀጣ ይላል፣ ግማሾቻችሁ ደግሞ ጭራሽ ማስታወቂያ ትሰራላችሁ። በቃ የሚገርም አፕ ምናምን። በተለይ እነዚህ ታዋቂ ታዋቂ ዩቱበሮች የምትባሉ ጭራሽ እንትናን ማየታችሁ ከሆነ ጭራሽ ኤጀንት ሆነዋል ማለት ነው። ቲሸርት ታሰርተውላ እያስተዋወቁ ነው። ስለዚህ የምሰሙ ከሆነ አፑ ካላችሁ ከስልካችሁ ላይ አጥፉ። እንግዲህ እስከ ዛሬ ለተወሰደው መረጃችሁ ፈጣሪ እርዳችሁ። ከዚህ በኋላ ግን አውቃችሁም ሳታውቁ ቢሆን ይህን አፕ ጭራሽ በስልካችሁ ላይ ራሱ እንዳትጭኑት። አፑን ስትጭኑት ራሱ ስልካችሁ ላይ እንደ ልክ እንደ እዚህ ጋር የስልካችሁ ጫፍ ላይ የዋይፋይ ወይም የባትሪ ምልክት አለች አይደለ? አፑን ስትጭኑት ራሱ የፖፖ ምልክት በትንሽ የዋ አለች ማለት ነው። እና እሱ ራሱ የራሱ የሆነ ሚስጥር አለው። እንደገና ደግሞ ሊቭ ላይ ስትቀመጡ ለምንድን ነው ሊቭ ላይ ስለተቀመጥን ብቻ የሚከፍለን? ለምትሉ ሰዎች እናንተ ሊቭ ላይ አንድ ሰዓት ላይ ከካሜራ ተፋታችሁ ተፋታችሁ ቁጭ ስትሉ ይሄ ምንድነው? አርቲፊሻል ኢንተለጀንስ ነው እንደሚባለው እነሱ ሪሰርች እየሰሩባችሁ ነው። ምክንያቱም የሰው ልጅ ብቻውን ሲቀመጥ ለረጅም ሰዓት ምን ሊያደርግ ይችላል፣ ምን ይሰማዋል፣ እንቅስቃሴው እንዴት ነው የሚለውን ነገር ከእናንተ እየወሰደ ነው ማለት ነው። ስለዚህ ይሄ ነገር በጣም ሊቀርባችሁ፣ በፍጹም ልትሞክሩት የማይገባ አፕ ስለሆነ ሁላችሁም ፖፖ የሚባል አፕ ከስልካችሁ ላይ አጥፉ እላችኋለሁ። እንግዲህ ያው ላልሰማችሁ ሀሳሙ ይህን ቪዲዮ ሸር አድርጉላቸው። ብዙ ልጆች በየቴሌግራሙ ሊንክ ሊንክ ሊንክ እያስቀመጡ ሳይፈልጉ ሰውን በጣም እየጀነጀኑ በሚባል መልኩ ሰውን እያስገቡ ነው። በቃ በየቲክቶክ ላይ በየሰው ገዝት ላይ እየተሰቀሉ እዚህ ምን አዳረቃቸው? ከቲክቶክ ጋር ነው እዚህ ጋር ስሩ፣ ምንም ሳሰሩ ሳትወጡ እንዲ ማን ነው አሁን ላይ እስኪ፣ ምን አይነት ስራ ነው ሳትወጡ? እንደውም ልንገራቸው፣ አደለ ምንም ሳሰሩ የምታገኙት ብር ከኋላ የሆነ መዘዝ እንዳለው ማወቅ አለባችሁ። ገብታችኋል እንዴ ዩቱብን ብትሉት እኮ ፈግታችሁ ቪዲዮ ሰርታችሁ አይዲያ አምጥታችሁ አቀናብራችሁ ምናምን ለፍታችሁ ነው እሱ ቢከፍላችሁ ምንም። ይሄ ግን ምንም ሳሰሩ ሲሰጣችሁ እሱ የእናታችሁ ልጅ ነው አባታችሁ ነው? እንዴት ነው በነጻ ሲሰጣችሁ እራሱ ማመን ያለባችሁ ገብቷችኋል? ስለዚህ ከምንም በባዶ ነገር የሚገኝ ነገር፣ በነጻ የሚገኝ ነገር ከኋላው የሆነ መዘዝ አለው ማለት ነው። እና እዚህ ጋር ነው ለምንድን ነው ሰው ሰርቶ ማግኘት ሲችል በነጻ እናንተን ቁጭ አድርጎ ቤታቸው ሶፋ ላይ ቁጭ አድርጎ ካሜራ ፍለፊት ብቻ ስለተቀመጣቸው ለእናንተ ብር የሚሰጣችሁ ከሆነ እሱ ከእናንተ የሚፈልገው መቼም ለጽድቅ አይደለም ይሄን አፕ ሰርቶ የሚሰጣቸው። ስለዚህ ለጽድቅ አይደለም። ለዛ ከእናንተ ከሚሰጣችሁ የተሰባበሩ ኮይኖች የበለጠ እሱ የሚያገኘው ሀይለኛ ኃይለኛ መረጃ ከእናንተ ስለሚወስድ ነው ስለዚህ አሁን ላይ ቄሱም ዳቆኑም ምኑም ሼሁም እንዳለ ዘማሪው ሳይቀር እንዳለ ፓፓ ላይ ነው ማለት ነው እና ይሄን ነገር ካወቃችሁ አይጠቅማችሁም ውጡ ነው የምለው እና ውጡ እንግዲህ ሌላ ቪዲዮንም ሰርች አድርጋችሁ ማየት ትችላላችሁ በጣም መጥፎ መጥፎ ነገር ነው ስለሱ እየተነገረ ያለው ስለዚህ ልትገቡ ያሰባችሁ ይቅርባችሁ ውጡ ገብታችሁ የነበራችሁ ደግሞ ይህንን ቪዲዮ እንደሰማችሁ ስልካችሁ ላይ ያለውን አፕ አጥፉ እላቸዋለሁ ማለት ነው። ጓደኞች ስለነበረን መረጃ ስለነበረን ሰዓት አመሰግናለሁ። ቻው። ደህና ነው